እንዴ፣ ስምኝ መጃኔ መጀመሪያ ነ ምን አልኩኝ? እነ ዮብ ቤተሰብ አስመስሎ መስራታችሁም ግልጽ ናቸው ብያለሁ ነበር። ማንም ዩቱበር ላይ ምንድነው ኢዮብ ኢዮብ ሲወለድ ወንዶችም ሴቶችም ይሁን ወንድ ለማገለባበት ሴት መገለባበት ይወዳሉ ብለሽ አራት ነጥብ ዘግተሽ

ውሸት አትበሉ። ሲዳራችሁ በስነስርዓት ተቃብሮ ነው የሚኖሩት ባሎቻችሁቶቻሁ በጣም የሚያከብሩት በጣም ጊዜ ማሳለፍ ብቻ አይደለም ጥቅም ብቻ